ችግር ግን ያለውን ነገር ወነታ፣ እንዴት ነው ግራስ? ምን ፈልግ ነው? እና አንቺ እንዳለኝ ለማስቀናት ነው ነው ግን እኔ ነገርኩሽ የምትፈልጊውን አንድ ባል ልጠይቀት ልትዋሽኝ ነው ወይ ምናምን እያለች ስለነበር ግራ ጋብቶኝ ነው። ብሩኬን አፈቅራለሁ ምን ይሄን ነበር ታሳውቀኝ ነበር ልይ ኔ እንዴ ብዙ ነገር አውርተን አረክ እንዴ። ለአንተ ያ ነገሮች ሁሉ አቀልድ ሊሆን ይችላል ግን ለእኔ አይደለም። እንዴ እኔ እኮ ካንቺ ጋር ካሜራ ፊት ይዤሽ የመጣሁት ምናምን እኮ ለዚህ አይደለም አይደል? የራሳችን ምክንያት ነበረን አይደል? ይሄ እንደሚፈጠራ አላወቅም ነበር? ወይስ መጀመሪያ ግንኙነት ምንነት ነበር? አይ ሚሶሪ በጣም እሺ። ግንኙነት ምናምንማ አልነበረንም አይደል? የት መቶ ነው ግንኙነት ነበረን እንዴ ሊ? ተናገር እንጂ አዎ ነበረን። ምን አይነት ግንኙነት? ምን ነበር እኔ ነን እንጂ ቡኬ ነግራለው በቃ እኔ ስሜት ይሄ ነው። ሰላም! እንዴት ናችሁ የሀገሬ ልጆች? ሰላማችሁ ብዝት ይበልልኝ። እንግዲህ ሰሞኑን የምናየው ነገር እየተገለባበጠ ዛሬ አንዱን ስናየው ነገ አንዱን፣ ተነገ ወዲያ አንዱን እየጨመረን የመጣው በዚህ አንድ በተፈጠረች ፕራንክ የተነሳ እኔ ዛሬ ድብልቅልቅ ብሎብኛል። ይሄንን ነገር ልክ ብሩክ ይችል ልጅ ይዟት እየመጣ ሳለ ልክ በመጀመሪያው ቀንና በሁለተኛው ቀን ይሄንን ተናግሬ ነበር። አሁን በእርግጥ ትምህርትም ሊያስተምሩን ይሆናል፣ ልጅቷና ሀይሚ ተመካክረውም ሊሆን ይችላል እያደረጉ ያሉት ይሄን ነገር። ግን ሊፈጠርስ ቢችል ብሩክ የሚወደድ ልጅ ነው። ሲተሻሹ ሲስማት ይሄ ነገር ፍቅር፣ ሴት አይደለች እኛ አሳልፈን የለ ህይወት፣ በእነሱ ዕድሜ ደረጃ ሊፈጠርም ይችላል። ልጅቷ ላይ መፍረድ አይቻልም። ምክንያቱም ሀይሚ ስትናገር ምንም አይነት እስካሁን ከኔ ጋር ስትኖር ምንም ፍቅር አልያዘም የፍቅር ግንኙነት የለንም ስላለች፣ እሷ ደግሞ ካፈቀረችው ልልቀቅላት አይነት ነገር ነው። ለእሷም ምንም ስሜት እንዳለው ካልገለጸላት ብሩክ ይሄንን ደግሞ የሞክረው አይነት ነገር ነው። እንግዲህ በእርግጥ የሚያደርጓቸው ስራ አንድ ሴት ልጅ ቢሆንም አስተቃቀፋቸው አብረው ሲዘፍኑ ጉንጯን ሲስማት ልትሳብ ትችላለች። የሚወደድ ልጅ ስለሆነ እሱ እንግዲህ ተነጋግረውም ቢሆን ሁለት አይነት ሐሳብ ነው እኔ አለኝ ሊሆን ይችላል። እኔ ከዚህ በፊት እንዲህ ብሩክ፣ ምን አይነት መለጣጠፍ ነው የምታሳየው? ምክንያቱም የሚያሳዩት መለጣጠፍ የሚሆኑት ሲመጡ የኔ ቆንጆ ምናምን እስኪ እየተናገረው ነው። ወደኋላ ብናይ ልጅቷም ደግሞ በቃ ወደዋለው ምናምን ካለቻት በስልክ እንግዲህ ይሄም ያስኬዳል። ሁለተኛ መንገድ ደግሞ እኔ የማየው ልጅቷና ሀይሚ ተነጋግረው ልታስተምረው ብሩክ እንፈልጋ እንዲሁም ብዬ አስባለሁ ምክንያቱም ለምንድን ነው ከዚህ በፊትም ፍጹምን ወደ እሷ ሲልኩ ፕራንክ እየሰራት ፍጹምን ወደ እሷ ህይወት ሲልከው ብሩክ ከፍጹም ፍቅር ይዞኛል ብለህ ሀይሚ እንደገና ደግሞ እነሱ መልሳ ፕራንክ አድርጋ ነበር አይደል? መጨረሻ ላይ ግን ፕራንክ ነው ስትላቸው የሰጠችው ምክንያት ምንድን ነው? ፍጹም ወደ እኔ ህይወት ስታመጣው ለእኔ ኬር ሲያደርግልኝ ሲጠነቀቅልኝ፣ አንተ ሂድ እንዳልከው በምን አውቃለሁ ምን አውቃለሁ ያንን አላውቅም። እኔ ፍጹም ከኔ ጋር የወገነ ስለመሰለኝ በዛ ሰዓት ፍቅር ያዘኝ። በቃ ይሄን ስታደርግ ስተት ነበር የሰራኸው። ቢፈጠርስ ፍጹም ጥሩ ጓደኛ ስለሆነ ነው እንጂ በአጋጣሚ የሆነ ቢፈጠርስ ይሄ ነገር ብላ ትምህርት ሰጥቷል ነበር። ሁለት አይነት መንገድ ነው ማየው። አሁን አንድ፣ ወይ በቃ አይታ አይታ ብሩክን ጥላ ልትሄድበት ያሰበችው መንገድ እንደሆነ እና ከልጅቷ ጋር ተመካክረው በቃ በዚህም የሚቀጥል ከሆነና ወደዛ ነገር የሚሳብ ከሆነ ብላ እርምጃ በህይወቷ ላይ ልትወስድ ብዬ ነው ማስበው። ልጅቷ እና እሷ ተመካክረውን የሚመስለኝ እንደዚህ አይነት ቢፈጠር ብላ ነው፣ ወይም ደግሞ ሁለተኛ ተፈጥሮባትም ሊሆን ይችላል። ምክንያቱም ብሩክስ የሚወድ ልጅ ነው ደግሞ በጣም ሲለጣጠፉ ነበረ። አሁን ቅዱስና ሀይሚ ተለጣጥፈዋል ብዬ ምንም፣ በቀደም ለታ ነው እንደ አንገቷ ንቅፍ ያደረጋት። ተለጣጥፈው ያሳዩም ቪዲዮ የለም፣ የለጠፉት ቪዲዮ የለም። እነሱኮ ዘፈን ሁሉ አብረው እየዘፈኑ እንዴት እንዴት እየሆኑ ሁሉ ሲሰሩ ነበር፣ እና ምንም ቢነጋገሩ ሴቷ ልትሸወት ትችላለች እንዴ? ከመሬት ተነስተው አይደል እንዴ በሚዲያ አይተውት ገና ሳያውቁት የትም ሀገር ሆነው በሚዲያ አይተውት እራሱ አፈቀርኩት እያሉ ሲያስቸግሯት የነበረው። ከዚህ በፊትም እኮ ተናግራለች በቴሌፎን በስልኬ ብዙ ሰዎች እየደወሉ ሲያስቸግሩ ነበር። ብላ ከዚህ በፊትም ተናግራለች። እኔም እንደውም ሰምቻለሁ፣ በሌላ መንገድ ቢሆን ሴቶች እያስቸግሯት እንደሆነ እሷ። ብራንጉ ብቻ ሳይሆን ሴቶችም የተለያየ በህይወቷ እየመጡ የሚያስቸግሯት ሴቶች አሉ። በትክክል ይሄ እናውቃለን። እንግዲህ ከዚህ ውስጥ ለመውጣት የምታደርገው ጥረት መሰለኝ። በቃ ልጅቷ እኔ ወይ አጥርታ ለመግባት ነው። አጥርታ ነው። አሁን እንዲል ተለባብሶ አልፈለገችም። ለመጣራት የምትሄድበት መንገድ ነው እሱ። የዋህነቱ ሞኝነቱ፣ የዋህነቱ ይሄ አይመጣብኝም ብሎ ነው ሂደቶች የሚሄደው። ባለፈው ከፍጹም ጋርም እንደዛ ሲለቃት እንዴ፣ ትልቅ ትምህርት ነው ያስተማረችኛል። አሁንም ይቺ ልጅ ሴቶች እያመጣ እንዲ ሲያደግ እንዴ፣ እንኳን እሱ ሶስትና ስራት ቡቡ ቡቡ ቡቡ ነው የምትለው። በፊት እኔ እንደውም እንደዚህ ስትጠራው ሰምቼ አላውቅም። ቡቡ ቡቡንም ያሁኗም ልጅ በዚህ መልኩ አሁን ለትምህርትም ቢሆን እኔ ራሱ እየፈራው ነበር። ከዚህ በፊት በሰራሁት ቪዲዮ ከአንድ ከሁለት ሶስት ነው አራት ቪዲዮ በፊት እንዲህ ምን አይነት መለጣጠፍ ነው፣ ብሩክ ለምን አያስተውልም? ልጅቷ ሴት እሱ ምንም ነገር ባይኖረም ሴቷ ቢዛትስ ፍቅር እያልኩ ይሄ የሚፈጠር ነው። ወጣቶች ሆነን ከወንዶች ጋር ብዙ ነገር አሳልፈናል። ሴትም ወንዶችን ጓደኛ ነበር ነ አዲስ አባ ልጆች ከሆንን ያሁን አዲስ አባ ልጅ ነኝ፣ ብዙ በላይፋችን ብዙ ነገር አሳልፈናል፣ ሊከሰት ይችላል። በጣም ስንነጋገር ስልክ ስንደዋወል ነገ ይሄን በዚህ ቦታ ተገኝተን እንዲናረጋታለን በእንደዚህ መልኩ እናስቀናታለን ይሄን እናረጋለን ስን ይመጣ ይችላል ወይ ደግሞ አላውቅም። ወይ ደግሞ ልጅቷና ብሩክ ተነጋግረው እንግዲህ እሷ አፈቀርኩ ያዝኩ ስትል ሀይሚ እሱም ይህችም ደግሞ ይሄንን ይዛ ይሆናል የመጣችው። እኔ ሀይሚ እንኳን ከልጁ ጋር ፍቅር የያዛት አይመስለኝም። ሴቶች ግን በፊትም ሲፈልጉት ነበር እሱ ልጅ እያስቸገሩኝ ነው ብላ እኮ እሱንም ከስንት ወር በፊት እንደውም እኔ በጣም እየተቸገርኩ ነው፣ የምትቀርባቸው ሴቶች አሉ ወይ እባክ ሚዲያ ላይ ተናገርልኝ ብላ ተናግራለች። ይህ አደገኛ የሆነ ነገር ነው የሰራው። ምክንያቱም ቁመናው ምኑን አይተው ብዙ ሴቶች ስለሚወዱት ይሄ በጣም እኔ እንጃ። እንደዚህ ነገር እኔ እየተለጣጠፉ ሲደንሱ ጉንጫን እንትን እያለ ትናንት አልሳምኩሽም እያለ ሲስም ሊሆን ይችላል አናቅም። እውነትም ሊሆን ይችላል እኔ። ቢሆንም ለዚህ ነው በቃ ተስፋ የቆረጥኩት አለች። በቃ እሱ ለሷ ለምን ነገርሻት ሲባል በቃ ከህይወታችሁ እንደወጣ ነው። እና በጣም ነው ያዘንኩት። አሚም አሳዝናኛለች፣ አካሄዷ ያው፣ የሱም ሁኔታ አሳዝኖኛል። ድንገት ግን ፕራንክም ሊሆን ይችላል። እኔ ስለዚህ ጉዳይ የማውቀው ነገር የለም። እኔ ዛሬ ይሄንን አልጠበቅኩም። እንደውም ዛሬ የጠበቅኩት ምንድነው፣ ብሩክና ልጁ ይገናኛሉ፣ በቃ ስለ ትናንትናው ነገር ሊያወሩ ይችላሉ ብዬ ነው ያሰብኩት ግን እሷ ያው በውስጥ ልጅቷ ነግራኛለች ብላ ነው። ግን ሊይዝ ይችላል እኮ ይሄ አሁን ለፕራንክም ሆነው ሊያስተምሩም ቢሆን ይከሰታል የተከሰታል። ምክንያቱም ስትጠጋጋ ሲያቅፋት ልጥፋ አድርጎ ውስጡ ሲከታ ሲተቃቀፉ ምናምን ሊሆንም ይችላል ላይሆንም ይችላል። አናቅም። መጨረሻውን እንመልከት። ነገ ደግሞ ምን ይዘው እንደሚመጡ። ግን እሷ አሁን ምንድን ነው ይሄን ስትልኔት እዚያ ላይ አልቅሳ በቃ እንሰነባበት ልትል የቻለችውም ይሄን ነገር ሰምታ ነው። እንዲያልኩኝ እውነት እንደዛም በዋ መቱ በቃ ተሰነባበተኝ ብላ በመጨረሻ ላይ መጣችሁ ያው አታልቅሽ እያላት የባበላት ወቅት እንትል ላይ ሳይ እና በጣም ነው ደስ አላለኝም። በዚህ መልኩ ደህና ተረጋግተው እያሉ ወደ መረጋጋት ሁኔታ ውስጥ ገብተው እያሉ በዚህ ሁኔታ ደግሞ ሲለያዩ ደስ ብሎ ነገሮች ምናልባት ሶልቭ ይሆናሉ፣ ይነጋገራሉ ብሎ ስናስብ እንዲህን አይነት ነገር መምጣቱ በጣም አሳዝኖኛል። ብሩክ ደግሞ ያው ጥፋት አለበት። እኔ እኮ ትላንትና ሙፍታ ለምንድን ነው ልጅቷን ያላነጋገራት ለምንድን ነው ያልመጣችሁ ብዬ ሁሉ እያሰብኩ ነበር። ምክንያቱም ከትላንት ወዲያ ልጁን አነጋግሮታል፣ አንጥቶ ዛሬ። ትላንት ደግሞ የልጅቷ ተራ ነው። ልጅቷ ወለዚህ ይሆናል፣ በቃ ይህን ፈርታ ነው በቃ አፈረጠችው። ሶሪ ሀይሚ ብላ አፈረጠችው። እንግዲህ በቴክስት በስልክ በደንብ አድርገው ተነጋግረውም ሊሆን ይችላል። ፕራንክም ከሆነ ሰየው ነው የሱን ውሳኔ ለማየት ከሆነ ግን እኔ እየፈራሁ ነው የመጣሁት ከዚህ በኋላ የሚሆነውን ነገር አናውቅም። ምክንያቱም እንዴት አላያዘሽም ማለት አይችልም። እሱም ከሷ ጋር እየዋለ ለዚህ ለፍራንኩ እንትን ቢሆን ይሄ ያስተምራል። ደስ የሚል ነው ጸባዩ በጣም ደስ ይላል። ብዙ ሰው ይወደዋል። ብዙዎቻችን ነን የምናደንቀው። በጣም እናቱን እንደሚያከብር ስለሴት ልጅ ክብር እንዳለው ወጥቶ ብዙ ጊዜ ይናገራል። በቃ ያንን ስላየች አብረው አቀራረባቸው አብራቸው አብረው ሲደንሱ ራሱ ልጥፍጥፍ እኮ ነው የሚሉት። የሌላ አለጣጠፍ ነው የሚለጣጠፉት። እንዴ እኔ ሃይሚ እንደዚህ ተለጣጥፋ አታውቅም። በቃ ሃይሚ ከብሩኬ ጋር ስትለጣጠፍ አላውቅም። ወይ እንዲቆርጥለትም ሊሆን ይችላል እሷ ወይ ስለወሰነች ብዙ ነገር እኔ ማነኝ እዚህ ጋር የምቀመጠው እኮ። ስለዚህ አንተ ተደስተ መኖር አለብህ። ምክንያቱም ሀይሚ ሁል ጊዜ ያው ምንም የተገላለጹት ነገር ስለሌለ ሀይሚ የሚሰማት ምንድን ነው ከእኔ ጋር ደስተኛ አይደለም ብላ ነው ሁል ጊዜ የምታስበው። ከእኔ ጋር መሆኑ ደስተኛ አይደለም፣ በቃ ፍቅር የለውም ብላ ስለምታስብ አንድ ያን ነገርም ለማወቅ ሊሆን ይችላል። ሁለተኛም ግን ከዚህ ነገር ውስጥ መውጣትም ሊሆን ይችላል። አላቅም ውዶቼን የጨንቆኛል በየንጋታው በዚህ መሀል ደግሞ በጣም ቲክቶክ ውስጥ ጊዜ አግኝቼ፣ ዛሬ እንደውም በጣም እኛ ጋር ሙቀት ስለሆነ በጊዜም ነበር ከስራ የሚወጣው። ኃይለኛ ሙቀት ነው እኛ ጋ ያለውና፣ እንደውም ልጆች እየተጎዱ ነው የሚባል ቲክቶክ ላይ ሰምቼ ለቅቄዋለሁ። እንደውም ጠዋት ላይ ቀርጭንትን ብየው ሪኮርድ አርጌውና እየተጎዱ ነው እንግዲህ እግዚአብሔር እንደው ልቦና ይስጣቸው እንዲህ በጣም በቀላሉም በእንትኑም ለሚጎዱ እህቶቻችን እግዚአብሔር ይድረስላቸው ነው የሚለው ወይም ከዚህ በኋላ አለማየት ነው ራስ አቅማችሁን ካወቃችሁ አለማየት ነው የሚቻለው ብዬ ነው የማስበው እና እኔ ምን እንደምናገር ራሱ ጠፍቶብኛል ግን እግዚአብሔር ይሁናቸው አሁንም እግዚአብሔር ይሁናቸው ውዶች